2009 ዓ.ም ጀምሮ ባለ ሀብቶችን እየሳበ ለበርካታ ዜጎች የስራ ዕድል እየፈጠረ የውጭ ምንዛሪ እያመጣ የእውቀትና የቴክኖሎጂ ሽግግርን እያሳካ የሚገኝ ግዙፍ የኢንዱስትሪ መንደር የመቀሌ ልዩ ኢኮኖሚ ዞን ደረጃቸውን እየጠበቁ ምቹና ማንኛውም ባለ ሀብት የማምረቻ መሳሪያውን ይዞ በመምጣት ብቻ በቀጥታ ወደ ምርት መግባት የሚያስችል መሰረተ ልማት የተሟላላቸው ባለ 11,000 ባለ 5500 እንዲሁም 3000 ካሬ ሄዶች የባለ ሀብቱን መምጣት ብቻ የሚጠባበቁ ናቸው። አንድ ሺህ ሄክታሩ 238 ለልማት ነፃ የሆነ 238ቱ ሄክታር ደግሞ በ75 ሄክታር ላይ የመጀመሪያ ፌዝ ግንባታ ያረፈበት ነው። 75 ሄክታር ውስጥ የተለያዩ መሰረተ ልማት የያዘ ነው። 15 የማምረቻ ሼዶች የምንላቸው በጣም ሰፋፊ ባለ 11 ሺህ ካሬ ስፋት ያላቸው መካከለኛ የሚባሉ ባለ 5500፣ እንዲሁም ለአገር ውስጥ ባለሀብቶች ያለውን ከውጭ የሚመጣ ባለሀብት እውቀትም ቴክኖሎጂም ልምድም ቀስመው እንግዲህ ወደ ልማት እንዲገቡ የተገነቡ ባለ 3 ሼዶች አሉ። ባለሀብቱ በፈለገው ዲዛይን ግንባታ ማካሄድ የሚችልበት የለማ መሬትም በመቀሌ ልዩ ኢኮኖሚ ዞን አለ። የመቀሌ ልዩ ኢኮኖሚ ዞን ያለው መሠረተ ልማት የአካባቢን ደህንነት የሚያስጠብቅ ለአረንጓዴ ኢኮኖሚ ግንባታ የሚመጥን ደረጃው ላቅ ያለ መሠረተ ልማት ነው። ይህን መሰረተ ልማት ደግሞ በዓለም አቀፍ ደረጃ ጥራቱን የጠበቀ ወይም ስቴት ኦፍ ዚ አርት ብለን የምንጠራው እንዲሁም ለኢኮኢንዱስትሪያል የሚመጥን መሰረተ ልማት የያዘ ነው። የመቀሌ ልዩ ኢኮኖሚ ዞን በመንገድ መሰረተ ልማት የበለጸገ ነው። ከሰፋፊዎቹ ዋና ዋና መንገዶች በተጨማሪ ወደ ሼዶቹ የሚያስገቡ የአስፓልት መንገዶችም አሉት። የመንገድ ዝርጋታ ስንል ውስጥ ለውስጥ የራሱ ሶስት የተለያየ መንገድ የያዘ ነው። በጣም ሰፋፊ የሚባሉ ባለ 35 ሜትር ስፋት ያላቸው ባለ ሁለት ላይን መስመር ያላቸው መንገዶች አሉት። ለጥገና የምንጠቀምባቸው አሉ፣ በአንድ መስመር ሆነው 7 ሜትር ስፋት ያላቸው መካከለኛ የምንላቸው ደግሞ 23 ሜትር የያዘ አጠቃላይ 65 ኪሎ ሜትር ውስጥ ለውስጥ የመንገድ ዝርጋታ ያለው ነው። የገቢና ወጪ ዕቃዎችን ከዞኑ ወደ ተለያዩ መዳረሻዎች የሚያሳልጡ የፍጥነት መንገዶች መገንባታቸው ደግሞ የደንበኛ እርካታን የሚጨምሩ ናቸው። ተጨማሪ ለኢምፖርት ኤክስፖርት የምንጠቀምበት 185 ኪሎ ሜትር ከደረቅ ወደቡ ወደ ኢንዱስትሪ ፓርኩ ያለው የኢምፖርት ስራ የሚያሳልጥ ከልዩ ኢኮኖሚ ዞኑ ወደ ጅቡቲ እና ሌሎች ደግሞ የሚያሳልፍ 18.5 ኪሎ ሜትር ሰፋፊ የሚባል እንዲሁም የባቡር መስመር ታሳቢ ተደርጎ የተገነባ የመንገድ ዝርጋታ አለ። ልዩ ኢኮኖሚ ዞኑ የተገነባበት ቦታ ስትራቴጂያዊ ጥቅምን ከግምት ያስገባ ነው። የኢትዮ ጅቡቲ ምድር ባቡር፣ የመቀሌ አሉላ አባ ነጋ አየር ማረፊያ እንዲሁም ለመቀሌ ደረቅ ወደብ ማካይ መሆናቸው ወደ ዞኑ ለሚገቡ ባለሀብቶች ገቢና ወጪ ምርትን በፈለጉት አማራጭ እንዲያስተናግዱ እድል ይፈጥርላቸዋል። ስትራቴጂካሊ ከጅቡቲ ያለው ርቀትም ግምት ውስጥ ያስገባ ከአካባቢ ያለው የመሰረተ ልማት የኤርፖርትም የደረቅ ወደብም የራሱ ስትራቴጂካሊ ታስቦበት የተገነባ ልዩ ኢኮኖሚ ዞን ነው። ምክንያቱም ከጅቡቲ 700 ኪሎ ሜትር የሚሆን የደረቅ ወደብ ጫፍ ስናይ ደግሞ ወደ 680 ኪሎ ሜትር ርቀት ያለ መሆኑ ከኤርፖርት ጀስት ናት ሞር ዛን 18 ደቂቃ ወይ 18 ኪሎ ሜትር በደቂቃ ኢኪቫለንት ዛት ሃይወይ ስንጠቀም ምናልባት በ10 ደቂቃ ወደ ኤርፖርት የምንደርስበት እድል አለ። ደረጃውን የጠበቀ የልዩ ኢኮኖሚ ዞን መለያ ከሆኑት ዋነኛው የፍሳሽ ማጣሪያ ዘመናዊነት ነው። በቀን እስከ 6000 ሜትር ኪዩብ ያህል ፍሳሽ የማጣራት አቅም ያለው የመቀሌ ልዩ ኢኮኖሚ ዞን ፍሳሽ ማጣሪያ በዞኑ ምንም አይነት የኢንዱስትሪ ብክለት እንዳይኖር ያስቻለ ነው። ከፋብሪካ የሚወጣ ፍሳሽም እንግዲህ ያው የኢኮ ኢንዱስትሪያል እያል ነው እንደ ኢንዱስትሪያል ፓርክ ልማት ኮርፖሬሽን ስለዚህ ይሄኛው ሊመጥን የሚችል የራሱ የሆነ የትሪትመንት ፕላንት ወይም ማከሚያ ጣቢያ ያለው በቀን እስከ 6000 ሜትር ኪዩብ ማጣራት የሚችል 4000 የኬሚካሉ፣ እነዚህ ከኢንዱስትሪያል ዌስትስ ማጣራት የሚችል ሁለተኛ ደግሞ እነዚህ ዶሜስቲክ ዌስትስ የምንላቸው ከሽንት ቤት እና ሌሎች የሚወጡ 2000 ሜትር ኪዩብ በቀን ማጣራት የሚችል የራሱ የሆነ የማከሚያ ወይ ትሪትመንት ፕላንት የምንለው ኮንቬንሽናል ኢፍሉዌንት ኤንድ የስዌት ትሪትመንት ፕላንት የያዘ ነው። መቀሌ ልዩ ኢኮኖሚ ዞን አስተማማኝ የ24 ሰዓት የመብራት ኃይል የሚያቀርብ የኃይል ማሰራጫ ታጥቋል። ሁሉም ሼዶች የኃይል አቅርቦታቸውን የሚቆጣጠሩበት ንዑስ ማሰራጫም አላቸው። የኃይል አቅርቦት የራሱ የቻለ ዴዲኬትድ ላይን የምንለው ለልዩ ኢኮኖሚ ዞን የሚያገለግል የኃይል ዝርጋታ የያዘ እያንዳንድ ሼድ የራሱ የሆነ የሚዲየም ቮልቴጅ መቆጣጠሪያ ማዕከል ያለው እንዲሁም ተጨማሪ የሚባሉ ለፓወር ስቴቢሊቲ የሚያገለግሉ ስቴብላይዘር የተገጠመበት ነው። ስለዚህ ከአቅም አንጻርም ስናይ ያው ለመጀመሪያ ፌስ ተብሎ የተገነባው በቂ የሆነ ኃይል አለ። ለማስፋፊያም ተጨማሪ ስራዎች እየሰራ ይገኛል። የማይቆራረጥ የቴሌኮም ፈጣን ኢንተርኔትና የውሃ አቅርቦትም የልዩ ኢኮኖሚ ዞኑ መለያ ናቸው በልዩ ዞኑ የሚገኘው የአንድ ማዕከል አገልግሎት መስጫ ባለሀብቱ ወደ ሌላ ቦታ ሳይሄድ ማንኛውንም መንግስታዊ አገልግሎት መስጠት የሚችሉ ናቸው በፓርክ ውስጥ ለሚሰሩ ባለሀብቶች አስፈላጊ የሚባለው አገልግሎት እንዲያገኙ የራሱ የቻለ የአንድ ማዕከል አገልግሎት የምንለው ይህንንም ባንክም፣ ጉምሩክ፣ የኢንቨስትመንት እንዲሁም ሌሎች በመንግስት መስሪያ ቤት የሚያገኟቸው እየሄዱ ሰዓት ከሚያጠፉ ባጠረ ሰዓት በአንድ መስኮት አገልግሎት የሚያገኙበት ማዕከል የያዘ መሆኑ ይህን ብቻ ሳይሆን የጋራ የጸጥታም ደህንነት በዓለም አቀፍ ባለሀብቶችም ስላሉ የጸጥታውም የደህንነቱም ለማስጠበቅ የራሱ ጥበቃ ተጨማሪ ከክልሉ ጋር በመነጋገር የራሱ የቻለ ፖሊስ ጣቢያ ያለው አት ፉል ካፓሲቲ 20 ሺህ የሚሆን ሰራተኛ መቅጠር የሚችል አቅም ያለው ልዩ ኢኮኖሚ ዞን ስለሆነ ምናልባት ሊፈጠር የሚችል ቀለል ያሉ ጉዳቶች ሊኖሩ ይችላል እና ልዩ ኢኮኖሚ ዞን ከከተማ ያለው ርቀት እስከ 7 ኪሎ ሜትር ይሆናል። ይህንን ደግሞ ሂደ ያለውን ሰዓት ረጅም ስለሚሆን ባጠረ ጊዜ በደቂቃዎች ውስጥ ይህን አገልግሎት የሚያገኙበት መካከለኛ የክሊኒክ ማዕከል የያዘ መሆኑ ትልቅ ኢንቨስትመንት ነው። ምናልባት በከረንትሊ እስከ 1516 ቢሊዮን የሚገመት ካፒታል የያዘ ልዩ ኢኮኖሚ ዞን ስለሆነ ይህንን ደግሞ ከውድመት ለመከላከል የራሱ የቻለ የፋየር ኤንድ ሴፍቲ የምንለው የእሳት አደጋ መከላከልና መቆጣጠር ቢርጌድ በቀን 24 ሰዓት በሳምንት 7 ቀን የሚሰራ የራሱ የቻለ የፋየር ትራክስ ወይም የእሳት መከላከያ ተሽከርካሪዎች፣ አምቡላንሶች እንደዚህም እስከ 30 የሚሆኑ ለዚህኛው አገልግሎት የሚሉ ሰራተኞች የያዘ መሆንና ሌሎችም አሉ። ዓለም አቀፉ የኮቪድ-19 ወረርሽኝ እንዲሁም በሰሜን ኢትዮጵያ ተከስቶ የነበረው ግጭት የመቀሌ ልዩ ኢኮኖሚ ዞን ሥራውን በአግባቡ እንዳያከናውን ተግዳሮቶቹ ነበሩ። ይሁንና በወረርሽኙም ሆነ በግጭቱ ወቅት የልዩ ዞኑ ሠራተኞችና መላው የመቀሌ ሕዝብ ባደረጉት ጠንካራ ጥበቃ ምንም የጠፋ ዕቃ ምንም የተጎዳ መሠረተ ልማት የለም። አሁን ማሽኖቻችንን እያጸዳን ነው። በኮሮናና በጦርነቱ ወቅት ሥራ አቁም የነበሩ መሠረተ ልማቶች አሁን ላይ ስለተጠገኑ ወደ ምርት ቶሎ መግባት እንችላለን። ደነቱ ቆንጆ ነው። ብዙ ኢንዱስትሪ ፓርክ ምን የተሰረቀ ነገር የለም። ብዙምትን አደጋ የደረሰብን የለም። ጠብቆልናል በደንብ አድርጎ። ባለሀብቶች ከጦርነት በፊት አጠቃላይ ዘጠኝ ባለሀብቶች ነበሩ። አንደኛው ስራ አልጀመረ፣ ሌሎች ግን እንቅስቃሴ ላይ ነበሩ። ስለነበሩ የተወሰነ ማሽነሪ ያስገቡ ነበሩ፣ ኤክስፖርት ላይ ደረጃም የነበሩ፣ እንዲሁም ዝም ብሎ የመጀመሪያ ቴስቲንግ ላይ የነበሩ ባለሀብቶች ናቸው። ስለዚህ ብዙ ሚሊየንስ ኦፍ ዶላርስ ኢንቨስትመንት አላቸው። ስለዚህ አብዛኛው ጊዜ ጥሩ ያልሆነ ነገር ሲፈጠር ብዙ ውድመትም ይደርሳል፣ እንደዚህ የስርቆትና ዘረፋም ይደርሳል። እና ግን እንደ ልዩ ኢኮኖሚ ዞንና እንደ ሀገርም ጥሩ ካፒታል ነው ብለን የምናስበው ማህበረሰቡም፣ የጥበቃ አባላቱም እንዲሁም የመቀለል የኢኮኖሚ ዞን ሰራተኞች በጋራ በመሆን እንግዲህ ባለ ሀብት በአደራ ኢንቨስቲ ያደረገውን ምክንያት እኛን አምኖ ነው የመጣው። ሰላም አለ ንብረት የምንም አይሆንም ብሎ እምነት አሳድሮ ስለመጣ ይህንንም ተከላክለን ጠብቀን ከነ ሙሉ ችግሩ እንደ ጥሩ ካፒታል ነውና ኢንቨስትመንቱን አስጠብቀን መሰረተ ልማቱን ጠብቀን እንግዲህ አሁን ብዙ ጉዳት ሳይደርስበት ለዳግመ ኦፕሬሽን እየተንቀሳቀስን እንገኛለን። አሁን ላይ በልዩ ዞኑ መጠነኛ ማስተካከያ ይፈልጉ የነበሩ መሰረተ ልማቶች ሙሉ በሙሉ ተጠግነው ደረጃቸውም ከፍ ብሎ ለስራ ዝግጁ ሆነዋል። ማሽኖቻችንና ቢሮቻችን ምንም አይነት ጉዳት ሳይደርስባቸው ስላገኘን በጣም ደስ ብሎናል። የጠፋብን ሆነ የተሰረቀ ንብረት የለም። የልዩ ዞኑ ሰዎች ያደረጉልንን ጥበቃ በጣም እናደንቃለን። አሁን ወደ ሥራ ልንገባ ዝግጅት ላይ ነን። በልዩ ዞን ውስጥም ሆነ ከተማው ሰላም ነው። ወይ የተወሰነ የነበረ ምናልባት አንዳንዴ ሶስትና አራት ዓመት በመሀል ጋብ ሲኖር እንግዲህ መሰረተ ልማቱም የተወሰነ የሜንቴናንስ ስራ ያስፈልገው ነበር። ይህንን ደግሞ የውሃ አቅርቦቱ ኦልሞስት በጦርነት መሀል አገልግሎት አቅሞ ነበር። ስለዚህ የውሃ አገልግሎትም በራሳችን ኢቭን ኮርፖሬሽኑ 62 ሚሊዮን ብር በመመደብ የራስ የሆነ ዴዲኬትድ የሆነ ውሃ ማቅረብ ችለናል። ይሄኛው አንድ ጥሩ የሚባል የመሰረተ ልማት ማሟላት ነው። ሁለተኛ የመብራት ጉዳይ ዴዲኬትድ ላይን አላለቀም ነበር። ዴዲኬትድ ላይኑ አልቆ አሁን አስፈላጊ የሚባለው የሜንተናንስ ስራ ሰርተን ያው ሙሉ በሙሉ ያልተቆራረጠ አንጻራው ያልተቆራረጠ የመብራት አቅርቦት አለ። ቀደም ብለው በተፈጠሩ ተግዳሮቶች ስራ አቁሞ ከነበሩ ባለሀብቶች መካከል አሁን ላይ የተወሰኑት ስራ የጀመሩ ሲሆን ሌሎች ደግሞ ዝግጅታቸውን አጠናቀው ወደ ልዩ ኢኮኖሚ ዞኑ እየገቡ ይገኛሉ። ጀመር ነው 2012 ነው። ግን እስካሁን ያው ጦርነት ምክንያት አልሰራንም ስራ። አሁን ጦርነት በኋላ መጣን የሁሉ ነገር ሌላ ፋሲሊቲ ተሟላ ነው። መቀሌ ሰላም ነው። ምንም እንትን የለም። ማለት ኢንዳስትሪያል ፓርክ ብቻ ሳይሆን ከተማውም ሰላም ነው። ማንኛውም ሰው ሂዶ ማልማት የሚችል መስራት የሚችልበት ሁኔታ ነው ያለው። ልዩ ኢኮኖሚ ዞኑ ወደ ስራ ለማስገባት ወይም የነበረውን የታሰበለትን ዓላማ እንዲያሳካ ተቋሙ ብዙ ነገሮችን እያገዘ ይገኛል። መቀሌ ኢንዱስትሪያል ፓርክ የምንገባው በባስ አሰምብሊንግ ነው። ከሚኒባስ ጀምሮ እስከ ባስ አሰምብሊንግ ነው። እነዛ እንትኖችን ጨርሰናል። አጠቃላይ መሆን ያለባቸው ነገሮች ጨርሰናል። ማለት ለመቀሌ የሚሆን ትልቅ ስለሆነ ፋብሪካው አጠቃላይ ወደ 22 ስለሚያርፍ ሌሎችም ሌሎቹም አሉት፣ ግን በአሳሰ ሚሊንጉ ብቻ እነዛ ስለሆነ ያው ጊዜ ይወስዳል። እንትንም ስራዎችም አሉት እንግዲህ እንጨርሳለን ብለን እናስባለን። እኛ እሱ ገና ነው ግን፣ አስራ አንድ ሺው ላይ ስራ እንጀምራለን። የምናመርታቸው ባሶች ሚኒባስ፣ ሚድባስ እና ባሶች ትላልቆች ናቸው። በኤሌክትሪክም በነዳጅም ያው መንግስት በጋዝም ብሏል። እሱም እያሰብንበት ነው። ሰላማዊና ከስጋት ነፃ የሆነው የመቀሌ ልዩ ኢኮኖሚ ዞን ከሌሎች በተለየ ወደ ዞኑ ለሚመጡ ባለ ሀብቶች አማላይ ማበረታቻዎችን አድርጓል። የመቀሌ ልዩ ኢኮኖሚ ዞን በቅርብ ለሚገቡ ባለ ሀብቶች የእፎይታ ጊዜና የሼድ ኪራይ ቅናሽ አዘጋጅቷል። የሀገር ውስጥና የውጭ ባለ ሀብቶች ስትራቴጂካዊ ጠቀሜታው ላቅ ባለው እንዲሁም ደረጃውን በጠበቀው የመቀሌ ልዩ ኢኮኖሚ ዞን ገብተው እንዲያለሙና በእጥፍ እንዲያተርፉ እንግዳ ተቀባዩ የመቀሌ ሕዝብና እና መላው የልዩ ኢኮኖሚ ዞኑ ማህበረሰብ ከመቼውን ጊዜ በላይ ዝግጁ ሆነው ይጠብቃሉ።